እኔ አላምንም፣ እኔ አላምንም፣ እኔ አላምነም። ምን ነው? ምን ነው? ምን ነው? ሀይሚዬ ለብሩኬ የወርቅ ሰዓት ገዛችለት። እሰይ፣ እሰይ፣ እልል፣ እልል የሚለው ዘፈን ታቁታላችሁ። እኔ አላምንም፣ እኔ አላምንም። አቦ ቅመሟ ይመችሽ፣ እግዚአብሔርን ይመችሽ አያቿ። እውነተኛ ፍቅር ሲኖር እሷ ለእሱ ደስታ፣ እሱ ለእሷ ደስታ ይሯሯጣሉ፣ የምር በጣም በጣም ደስ የሚል ቀን ዛሬ። ትናንትና በዚህ ሰዓት ጨረቃ ፋሚሊ ምን ላይ ነበራችሁ? እንዴት ነበራችሁ? በዚህ ሰዓት ትናንትና ምን ላይ ነበራችሁ? እንዴት ምን ያክል ከባድ ጊዜ ላይ ነበራችሁ? ነበርን። ዛሬ ደግሞ ደስ የሚል ቀን የምር በጣም ነው ደስ ያለኝ። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች ደህና ናችሁ? ስልጣን ያለው እግዚአብሔር ይመስገን። በያላችሁበት አለም ዳርቻ ሁሉ ሰላማችሁ ብዝት ተረፍረፍ ይበልልኝ፣ የኔ ምርጦች፣ የኔ ምርጣ ምርጦች፣ ጨረቃ ፋሚሊዎች፣ የተከበራችሁ ክቡራኖች። በመጀመሪያ በጣም ተጨንቃችሁ ለነበራችሁ ሰዎች የምር በጣም እንኳን ደስ አላችሁ። እንደዚህ ፍቅር በፍቅር ሆነው እንደዚህ አምሮባቸው እንደ ጽጌረዳ አበበው እንደ ፀሐይ አብርተው እንደ ኮኮብ አብረቅረቀው ስለመጡ በጣም ነው ደስ ያለኝ። የተወራው እንኳንም ያልሆነ ስንት ነገር ተባለ፣ ፍራንክ ሊጀመር ነው፣ ስራ ሊጀመር ነው፣ ተጣልተው ነው፣ ስንት ነገር ተባለ። ግን ይህ ምን ብያችሁ ነበር ትላንትና? ጠባቂው ቅዱስ ሚካኤል፣ ደሞ ቀንም ቪዲዮ ሰርቻለሁ። ያህ ፖስት የተደረገው ቪዲዮ ከትላንት ወዲያ የነበረ ቪዲዮ ነው ብያችሁ ግን እኔ እና አጣም የምላርጋችሁ ምንም ማድረግ አይቻልም። እንግዲህ በጣም ብዙ ነገር ነው ዛሬ የተባለው የተወራው፣ እጅግ በጣም ደስ ደስ የሚል በህይወት ዘመናችን ሃይሚነ ቡርገን ካወቅናቸው ጊዜና ጀምሮ መስማት የምንፈልገው ነገር ነው። እንግዲህ ዛሬ ሲነጋገሩበትና ሲወያዩበት የነበረው ያ አንደኛ ስለሰርጋቸው ይኸው በቀልድ እያዋዙ እውነት ነው ያወሩት እንግዲህ ያው መጀመሪያ እቅድ ነው እቅድ እያወጡ ነበረ። መጀመሪያ እቅድ ነው፣ ከዛ በኋላ ነው ተግባር የሚቀጥለው እና ሀይሚዬ እኔ ቆንጆ እሱን ለማስደሰት ትላንትና የጠፉት እንግዲህ ቡቡዬን ለማስደሰት እሱን ደስ እንዲለው ብላ ይህንን ነገር በነገራችን ላይ እውነት ነው ይሄ፣ ቀለል ያለ ከተማ ወይ ደግሞ እንደዚህ የክልል ከተሞች ውስጥ እንደዚህ አይነት እቃ አይገኝም፣ እና የጠፉበት ዋነኛ ምክንያት ይሄን ንቃ ፍለጋ ነው። በነገራችን ላይ ብሩኬ ሶስት መቶ ሺ ሲገባ ሰርፕራይዝ አለኝ ብላ ተናግራለች። አረ ሃይሜ ሰርፕራይዝ አለኝ 300 ሺ ሲገባ ብላ። እንዳጋጣሚ ሆኖ ያው ብሩኬ ቡታጀራ ላይ ስለነበር ነው ይሄ ነገር ሰርፕራይዙን እንትን ያላለችው ማለት ነውና 300 ኬ ሲገባ እስከ ልደቱ ነበር ያለችው። ግን በልደቱ ሰዓት 300 ኬ አልገባም። ቢገባም ደግሞ ያው አልተመቻቹም ነገሮች። ያከበሩትም የቡታጀራ ላይ ነው ታውቃላችሁ። ግን ልደቱና ሶስት መቶ ኬው ከተገናኘ ትልቅ ሰርፕራይዝ አለኝ ብላ ተናግራለች። ግን ያው እንግዲህ እንደ ድል ሆኖ አልሞላምም ነገሮችም አልተመቻቹ። ቡታጀራ በነገራችን ላይ ታደርገው ነበር እዛም ሆኖ እሷም ብላለች። ግን እሷም እንዳለችው ቀለል ያለ ከተማ ላይ ይሄ ነገር አይገኝም እና ለዛ ነው ብላለች። የኔ ቃል አክባሪ የኔ የልጅ አዋቂ እንደው ምን ልበልሽ? ውይ አይምዬ እኮ ነፍስ ነገር እኮ ሆኖሽ ነፍስ እንደው ምን ላድርግሽ? እግዚአብሔርን እንደው በምድር ላይ እንደዚህ እንደዚህ ያለ አፍቃሪ ይስጣችሁ። ሌላ ምንም አላችሁ ውጦች እንደዚህ የእውነት ፍቅር ይስጣችሁ። በተለይ የስደተኞች አገር ገብቷችሁ። የእውነት ከሚያፈቅራችሁ ከምታፈቅሩት ጋር እንደዚህ ደስ የሚል ጊዜ ለማሳለፍ ያብቃችሁ። የምር እኔ እንጃ፣ እኔ እነሱን እያያችሁ እርግጠኛ ነኝ ብዙዎቻችሁ ነገ ተስፋ የምታደርጉ ሰዎች አላችሁ። እኔም እኮ ነገ ገብቼ እንደዚህ ከምወደው ሰው ጋር እንደዚህ ከማፈቅረው ሰው ጋር እንደዚህ በቃ በተስፋ ትሞላላችሁ። እነሱን እያያችሁ ማለት ነው። እኛ የፍቅር መምህር ያልናቸው ወይም እንደ ፍቅር መምህሮቻችን አድርገን የሾምናቸው በምክንያት ነው። ፍቅር እያስተማሩ ነው። ለሚወዱት ሰው ዋጋ መክፈል፣ ለሚወዱት ሰው ደስታ መኖር፣ ብዙ ነገር ነው እያስተማሩ ያሉት እነዚህ ልጆች እና እጅግ በጣም የሚወደዱ የሚፈቀሩ ልጆች ናቸው። ሰውን መውደድ ከባድ ነው። እግዚአብሔር ነው ምላቸው። እኛ ስለምንወድ ይሄ ፍቅራችሁ ይሄ ደስታችሁ ይሄ አስተሳሰባችሁ ይሄ ትልቅነታችሁ የቁም ነገራችሁ ማለት ነው። እኛ እንድንወዳችሁ አድርገን ከራሳችን ላይፍ አስበልጠን ስለ እናንተ የምንጨነቀው ስለ እናንተ የምናስበው እንጃ። ስማም አሁን ትናንትና ያመሸነው ምሽት ምሽት አይደለም። እግዚአብሔርን በጣም ነበር የሚደብረው፣ በጣም ነበር የሚያስጠላው። እሷን ብላለች። ትናንትና ያው ስለጠፋ እንደምናፍቃችሁ እናቃለን፣ ግን ደግሞ ያው ያልተመቸበት ሁኔታ ስላለ ነው ብላለች። ስለ ባለፈውም ደግሞ ያው ብዙ ድካም ቢኖረውም ግን ያው ደስ የሚል ጊዜ እንደነበር ግን እንደኛ ግን ብዙ ነበር የተወራው ብዙ ነበር የተባለው ግን እግዚአብሔር ይመስገን ሁሉም ነገር ሰላም እንደሆነ ተናግራለች። ደስ የሚል ጊዜም እንደነበረ ጥሩ ጥሩ ላይፎችንም እንዳሳለፉ ተናግራለች። እግዚአብሔር ይመስገን የምር እንኳንም ለዚህ ያበቃችሁ። ማለት አሁን እናንተ ያው ቀለበት ስላደረጋችሁ ስለ ሰርግ፣ ስለ ብዙ ነገር ማውራት ጀምራችኋል። ስለ ሽማግሌ፣ ስለ ብዙ ነገር ስለ እና ይህ ነገሮች ስቴፕ ባይ ስቴፕ ነው የሚሄዱት። ሁሉም ነገር በአንድ የሚሆን የለም። አሁን ቀለበቱ ስንት መከራ ስንል ስንለፋ፣ በቃ ስንት ነገር ብለናል። ብሩኬ ቀለበት የሆነ ኮሽ ባለ ቁጥር ብሩኬ ቀለበት ለምን አያስርላትም? ለምን እንደዚህ ያደረጉ፣ በቃ ብዙ ነገር እኛ በውጭ ው በምናየው ውስጡን ጠለቅ ብለን አናውቅም። ብሩኬ ደግሞ አለ ምን አለ እኔ በተግባር ማሳይ ሰው ነኝ እኔ የተግባር ሰው ነኝ ብሎ ያው ተግባሩን አሳየን። ብሩኬ የተግባር ሰው ነው እንጂ ዝም ብሎ በወሬ እንትን የሚል ልጅ አይደለም። እግዚአብሔር ያክብረህ የምር አንዳንዴ ወንድ ልጅ በቃ የተግባር ሰው ሲሆን ኮራ ጀነን ሲል ያምራል፣ በቃ እንጂ። በነገራችን ላይ ማለት ነው ትክክለኛ ሰው የሚያረግ ሰው አያወራም፣ በቃ እንደዚህ በተግባር ነው እንጂ የሚያሳየው አያወራም። የተግባር ሰው ቡቡዬ ደግሞ የተግባር ሰው ነው። እና መብርሃንዬ ወደፊት ደግሞ አሁን ስለ ሰርግ ማውራት ጀምራችኋል አይደለ? ከዛ ደግሞ ምን ይከተላል መሰላችሁ? ስለ ሰርጋ ወርታችሁ ውስጥ ከተጋቧችሁ በኋላ ስለምን ይወራ? ስለ እነዚያ ስለ አራት ልጆች ብሉኬ ደግሞ አንድ ፈረንጅ አንድ ሐበሻ ልጅ ይኖረናል። ኧረ ተባለ እንዴ? አይደለም የእናንተ ልጆች እናንተ ሐበሾች ናችሁ። ስለዚህ ሐበሻ ልጅ ነው መውለድ ያለባችሁ። ሐበሾች ናችሁ በቃ ኢትዮጵያዊ። እናንተ ኢትዮጵያዊነታችሁን አጉልታችሁ የምታሳዩ ልጆች ናችሁ፣ በባህላችሁ በሃይማኖታችሁ በብዙ በቃ በጥሩ ስነ ምግባራቸው ብዙ ኢትዮጵያዊነትን እያሳያችሁ ነው። ስለዚህ ልጆቻችሁም ደግሞ ኢትዮጵያዊ ልክ እንደናንተ ጀግኖች ነው መሆን ያለባቸው። ለማንኛውም ደናውኑ ልኝ ወዳችኋለሁ፣ አከብራችኋለሁ፣ ደስ ብሎኛል። ዛሬ እግዚአብሔር ደስ ደስ ደስ ደስ ብሎኛል። ነገ የአመቱ ቅዱስ ሚካኤል ነው የአመቱ ለዛውም ህዳር ሚካኤል ቀውጢ